ሺ ብዬ በልክሽ ኪችናን ወርሳሽ ቁጭ አልሽልም። እቺ ሰላም እኮ ናት። አክስቴ ስራ ላግዛት ብዬ በመጣ ለእኔ ትታልኝ ሄደች። እንደ አንቺ ምን ጉድ ነሽ? ቆይ ምን ሆነሽ ነው እንደዚህ መፋሪ? እንዴት አልፈራም፣ አክስቴ ሀና እዚህ ቤት ያላትን ተቀባይነት ብታቂ እንደዚህ አትኝም ነበር። ለሷ አታስቢ፣ በቅርቡ ከስር ነቅለን ነው የምንጥላት። ወይ ጉድ! እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። እቺ ደግሞ ፍርሃትሽ አይጣል ነው። አናንተ ያት ሰላም ራሱ አንድ ስህተት ካገኘችብኝ በቁሜ ነው ቆዳዬን የምትገፋው እሷ አንተ ያት እባክሽን፣ ቦታ አትስጫት። ለራሷ ቆሞ ቀረናት፣ ሳታገባ እድሜው አልፏል። ለዚህ ነው አመል ነሳት። አንቺ ግን ቅድም ምርመራው ቆንጆ ነው ስትያት ሰማሁ ልበል? አዎ፣ ምን ነው። እኔ ግን ይሄ ምርመራ ምንም እየተመቸኝ አይደለም። ቆይ አንቺ ይሄን ያህል ምን እንዳይፈጠር ነው የፈራሹ? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? እሷ ያሳስብሽ፣ ለእኔ ታይልኝ አክስቴ። እንደዚህ የምትኩራሪበትን ነገር ነገርኝና፣ እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሷ አስጨንቅሽም፣ ጊዜው ሲደርስ ይነገርሻል። እና ደፋሯ ወይዘሮ ባዮሽ ለሀሴት ልጃቸው ሁኒ ብዬ ባመጣሽ ጭራሽ የቤት ሰራተኛቸው ሆንሽላቸው፣ ብላ ለሀሴት ስትነግራት ታዲያኔ ምላ አድርግ ይች ሰላም እኮ ናት ብላ ለወይዘሮ ባዮሽ ትነግራታለች። ወይዘሮ ባዮሽ በጣም እተናዳለች። የዲኤንኤ ምርመራ መካሄድ አለበት ብላ ለሀሴት ስትነግራት፣ እንዴት ነው ይሄ ነገር መካሄድ ያለበት ዶክተር መቼም አይዋ ዋሽም ብላ ለሷ ትነግራታለች። እሱን እኔ ምን ማድረግ እንዳለብኝ አውቃለሁ፣ ምርመራው መካሄድ አለበት ብላ አስጠንቅቃ ለሀሴት ትነግራታለች። ምን ውስጥ ነው የገባሁት እኔ፣ በጣም እጨንቆኛል ስትል ለወይዘሮ ባዩሽ መልሳላታለ። ሀሴት ለሰላም ከእኔና ከሀንዬ ማንን ነው የምትመርጭ ብላ ጠየቀቻት። ሀንዬ ነዋ ብላ ሰላም ስትመልስላት መልስላት እሷኮ ሰራተኛ ናት እኔ ደግሞ ትክክለኛ የአንቺ እህት ነኝ። መሰተል ለሰላም መልሳላት አለ ከሀና ጋር እኩል ልትወዳደሪ ትፈልጊያለሽ ወይ? እሷኮ ለእኔ የሆነችልኝ ነገር ትልቅ ነው። ደሟን ሁሉ ለግሳልኛለች፣ ህይወቴን አትርፋለች። መሰተል ለሀሴት መለሰችላት። ሀሴት በጣም ተንጨረጨረች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላ ሰላማችሁ ይብዛ። ኖላዊ ድራማ ክፍል 43 ተንኮለኛ ወይዘሮ ባዮሽ ወደ ወይዘሮ ሜላት ቤት ሄዳ እሷ ጋር እተቀምጣ እያወሩ ወይዘሮ ሜላትም በጣም እደስ ብሏት አማማከራት የቅርብ ጓደኛዬ ባዮሽ መጣችልኝ ብላ ቡናው እተፈልቶ ቡናቸውን እየጠጡ እንዴት ጥሩ የሆነ ቡና ነው የምጠጣው እያለችም ለወይዘሮ ሚላት እየነገረቻት ነበር ልጅሽማ ሰላምዬ በጣም ባለሙያ ሆናለች ብላ ለወይዘሮ ሚላት ስትነግራት ሀኒዬ ሙያ አስተምራት አለችም ምስትላት ለወይዘሮ ባዩ ውስጥ ነግራት አለኝ። እኔ የምልሽ ሰራተኛሽ የት ሄዳ ነውም የታለችም ምስትል ትነግራት አለ ጉድሽን አልሰማሽ? ልጅሽ ነኝ ብላ አለችኝ። የሀሴት ታሪክ የኔ ነው ብላ እኮ አለችኝ። አሁንማ የዲኤንኤ ምርመራ እናደርግ ነው ብላ ለወይዘሮ ባዩሽም ስትነግራት መቼም የማይሰማ ጉድ የለም ብላ ወይዘሮ ባዩስ ተመልስላታለች። ይህ ሀሳብ ጥሩና መልካም ነው፣ እኔም እኮ ልልሽ ነበር። ያንቺን ትክክለኛ ልጅሽን የምትለይበት ነው፣ ምርመራውን ማካሄድ አለብሽ ብላ ለወይዘሮ ሜላት ትነግራታለች። ተንኮለኛ ወይዘሮ ባዩሽ፣ አንቺም ይህንን ሀሳብ ደገፍሽው? እውነት ይችሀና አንቺንም አስነክታሻለች ማለትም ነው ስትል ለወይዘሮ ይመስላታል። ይሄ ነገር በጣም ጥሩ ነው። ያንቺን ትክክለኛ ልጅሽን የምትለይበት ነው። ይልቁንስ ሰላምዬን እጥሪያትና ይህንን ቡና ትድገመኝም ስትል ለሷ ተመልስላታል። ወደ ኪችን ትሄድና ሀሴት እየሰራች ነበርና፣ ጭራሽ እኔ ልጃቸው ሁኚ ብዬ ባመጣሽ ሰራተኛቸው ሆነሽ አረፍሽ ብላ ታመነጫጭቃታለይ በጣም አድርጋ የደም ምርመራው መካሄድ አለበት ብላ ለሀሴት ተሰትነ ነግራትም ሀሴት እንዴት ነው የሆነ ነገር መካሄድ ያለበት እኔ ትክክለኛ ልጇ እንዳልሆኑ ሲታወቅ በእኔ ላይ ምን አይነት ነገር እንደምፈጠር ታውቂያለሽ ወይ እምን ውስጥ ነው የገባሁት እኔ ለራሴ ጨንቆኛልም ዶክተር መቼም አይዋሽም ብላ ለባዩሽ ትነግራታለች ባዮሽን ምን ማድረግ እንዳለብኝ እኔ አውቃለሁ፣ ምርመራው መካሄድ አለበት ብላ ገልመጣ አድርጋ ለሷ ትነግራታለች። ሀሴት በጣም ትጨነቃለች። መናሴም እይመጣና ድንገት እያወሩ ስለነበረ በጣም ደንግጠዋልና ና ያቺም ወይዘሮ ባዮሽ በሩን ከፈት ስታደርግለትም ምን እየሰራችሁ ነው? ሀና ትሰራው ነበረ ሲል ለነሱ መልሷል። ፈልገህ ከሆነ ምግቡ እየደረሰ ነው ምስትል ሀሴት ተመለስለታል። በሩን ዘግቶ መለስ ሲል ሁለቱም በጣም ደንግጠው የጀመሩትን ወሬያቸውን ቀጥለው አስጠንቅቃት ትሄዳለች ወይዘሮ ባዩሽ ለሀሴት። ሀሴትም በጣም እንደተጨነቀችም ምክንያቱም ይሄ ምርመራ ውጤት ከታወቀ የኔ መጨረሻዬ ምንድን ነው የሚሆነው ብላ ደግማ ነግራታለች። እሷ ግን አስጠንቅቃታለች። እኔ ምን ማድረግ እንዳለብኝ እኔ አውቃለሁም ስትል ነው ለሀሴት እየነገረቻት። ሰላም ደግሞ ሀንዬ ስላልመጣች ሀንዬን እየጠበቀች ነበር። ሀንዬ ቤት ወደ ቤተክርስቲያን ለመሄድ ነጠሏን ስትለባ በስ ኖላዊ የት ልትሄጂ ነው በዚህ ሰዓትም? ሲሉ ይጠይቋታል። ቤተ ክርስቲያን ብላ ትላቸዋለች። ተመቼ ወዲህም ብለው እሳቸው ለእሷ ሲመልሱላት ቤተ ክርስቲያን ሄጄ በዛው ወደ ስራ ቦታ መሄድ እፈልጋለሁ ስትል ለሳቸው ትነግራቸዋለች። ተከትዬሽ ነው የምሄደው፣ ያለበለዚያ ብቻሽን አትሄጅም ሲሉም ለሀና ይነግሯታል። አንተ ከአሲር ጋር ወደ ሆስፒታል ሂድ አባዬ እኔ የመሄድ በታለኝ ስትልም እሳቸው እዚህ ጋር አውቀዋል፣ ያለ አንድ ነገር በጠዋት ቤተ ክርስቲያን መሄደሽ፣ ይህንን ነገር ልታስቢ አትች የሚሆነ ነገርማ አለም ሲሉ ለሀንዬ ይነግሯታል። ሀንዬም ወደ ስራ ቦታዋ ስትሄድ ሰላምዬ፣ ለምንድን ነው እየቀረሹ እናታችን ተቆጥታለች ምርመራውን ስላልፈለገች እና እንዲሁም እየዋሸች ነው እያለች ነው ስትል ለሰላም ነግራት አለኝ ሀንዬም አባቷን ይዛ ወደ ሆስፒታል እንደሄደችም ታስረዳት አለኝ ሀንዬ አባቷን ሆስፒታል እንደወሰደችም ለአሲር ትደውልለትና አሲር እና አባዬ ጋር አሁን እኔ ወደ ስራ ቦታ ልሄድ ነው ስትል ለአሲር ነግራው እሱ ደግሞ እሳቸው ጋር ሲደርስ እሷ ጠብቅ አባቴን ብላ ወደ ስራ ቦታ ነበር እየሄደችው። ሀኒዬ ቀጥታ ወደ ኪችን እገብታ ስራዋን ስትጀምር፣ ወይዘሮ ሜላትም ድንገት ትገባባትና ታስጠነቅቃታለች። የልጅን የልጅ የሚለውን ሀሳብ እንዳታነሺ አባትሽድነው እስከሚ እስከሚ ታክሞ እስከሚድኑ ድረስ መቆየት ትቻለች። የዛሬውን ስራ እኔ ሰራለሁኝ፣ ሂጂ ወደ አባትሽ ብላ ሀናን ታባርራታለች። ሀን የምትሄዳለይ ወደ አባቷ ጋር ለአባቷ የሚያስፈልጋቸውን ነገር ይዛ እሳቸው ጋር ስትሄድም ምናሴን አሁን አንተ ወደምትሄድበት ቦታ ሂደም ስትለው ተናግረዋለች። ወዴት ነው የሚሄደው ብሎ እይላታል። ወደ ማደሪያ ነዋ እኔ አሁን መጥቻለሁ አባዬ ጋር አሁን እናንተ መሄድ ትችላለህም ስትለው እኔ የት ይሄዳለሁም ሲል ለሀና የመልሶላት። ኖላዊ አባትህ ደህና ነው ወይ አሲር ብለው ሲጠይቁትም አባቴ ሆስፒታል ናቸው በማለት ለእሳቸው መልስላቸዋል። እሳቸው ዝጋር ድንግጥ ይላሉ። የእኔ አባት እርሶ ናቸው ሌላ አባት የለኝም ሲልም ለኖላዊ እይናገራል። ለእሳቸው የቀረበላቸውን የመጣላቸውን ምግብም አሲር ጥርግ ብለት ሲያደርግም ማነው? በሽተኛው አንተነህ ወይንስ እኔ ነኝ? አሲል ምግቡን ጥርጋርገ በለተጨረስከውም ሲሉ አሲር ነግረውታል እሳቸውም እዚህ ጋር በጣም እየተገረሙ ያንን የተዘጋጀውንም ምግብ አሲር ምንም ሳያስቀር ጥርግ አርጎ በላባቸው ሀንዬ ሌላ ምግብ ይዛ መታ ለእሳቸው ስታጎርስም ምናሴ እኔነኝ እየማጎርሰው ሀንዬም እኔነኝ የማጎርሰው ለእሳቸው ሁለቱም እኔነኝ እኔነኝ እያሉ እየተጨቃጨቁ ነበረ ወይዘሮ ሜላትም በወይዘሮ አባዩ ስለመጣችላት በጣም ተደስታ፣ በመጨረሻም እንግዲህ ወደ ምናሴ ክላስ ገብታ ክላስ እያምራልም እንዴት ነው የሚያምርበትም ስትለው፣ አሁንማ ተነጥቄያለሁ እኔ ሶፋ ላይ ነው የምተኛው ብሎ ለሷ ብሏታን። ያንን ክላስ ግን የምታጸዳለትና የምታነጣጥፍለትም ሀንዬ ናት። በመጨረሻ ላይ ወይዘሮ ባዮሽ ምን አስባ ነው የዲ ኤን ኤ ምርመራው መጀመር አለበት፣ ሊያንቺ ትክክለኛ ልጅሽን የምትለይበት ነው ብላ ለወይዘሮ ሜላት ነግራታለች። ወይዘሮ ሜላት ደግሞ በጭራሽ እንዲህ አይነት ሀሳብ ልጆቼ ስለሆኑብኝ ነው እንጂ የኔ ትክክለኛ ልጄ ሀሴት ናት ብላ ለሷ መልሳላታለች። ሀሴት፣ ተብያዋ በጣም ተርበት ብታለች። ዶክተር አይዋሽም፣ ውጤቱ ሲመጣና እውነቱ ሲታወቅ እኔ ምን ልሆን ነው ብላ ለወይዘሮ ባዩሽም ብትነግራትም የእሷ ሀሳብ ግን አሁንም ሀሳቧን ቀይራለች። ይቺ ተንኮለኛ ወይዘሮ ባዩሽ በሃን በሃና ላይ እንዲሁም በወይዘሮ ሜላት ላይ ምን ልታደርግባት ምን ልትፈጸምባት ይሆን ወደዛስ ቤት ያስገባቻትን ሀሴትን ምን ልታስብባት ይሆን ምን ልትጠቀምባት ይሆን አንቺ ዝም ብለሽ ተቀመጪ ገንዘብ መሰብሰብ አለብሽ ብላ ነግራታ ላይ ምክንያቱም ልጅ ነኝ ብላ እዛ ቤት ገብታ ገንዘብ ከእነሱ እንድትቀበል ነው የፈለገችው ለሀሴት የነገረቻት አንቺ ዘ መሰብሰብና መቀበል ነው ያለብሽ እንደ ሰራተኛ እክችን ምን ትሰሪ ያለሽ እያለች የእሜላት እክችን ድረስ እገብታ ለልጇ ለሀሴት ተብያ የነገረቻትና ያስጠነቀቀቻት የወይዘሮ ሜላት ማመኗና እንዲሁም የራሷን ሀሳብ ብቻ መከተሏ ጓደኛዬ ናት የምትላት ዞራ ለሷን የምታጠፋትና ምን ልታደርጋት የማታውቀውን ሰው በጣም አምናት የምፈጠረውን ገና ያሰበችውን ነገር ያቀደችውን ሁሉ ያለመችውን አሳልፋ የምትነግራት፣ እሷ ደግሞ በእሷ ላይ ከባድ ነገር ልትፈጽምባት አዘጋጅታባታለች። ይችን ልጅ እያመጣቻት ያችን ጓደኛዋን ወይዘሮ ሜላትን ለመጉዳት ነው። ወይዘሮ ሜላት ደግሞ ያመጣቻት ልጅ አምና ተቀብላለች። ሀንዬን ግን አመነጫጭቃታለች። በጣም ነው ያመነጫጨቀቻት። ወዘሮ ባዩስ ተንኮለኛ፣ የቀጣይ ክፍሏ ምን ይሆን? የዲኤንኤ ምርመራው ይጀመር ብላ ምን አይነት ነገር ልትፈጽም ይሆን? የዶክተሩስ ምላሽ ምን ልታደርግበት ይሆን ያንን ደግሞ በቀጣይ እየምናየው ይሆናል ኖላዊ በዛሬው ክፍል ላይ በጣም ያሳዝናሉ ሆስፒታልም ገብቷል በጣም ተንበርክከው ልጃቸውን ሀንዬን አስቀይሜሻለሁኝ ሀንዬ ይቅርታ አድርጊልኝ ሲሉ ሀና እግር ላይ ውድቅ ብለው አልቅሰዋል እሷም አባ ለምንድነው እንደዚህ የምትሆነው ተነስ ብላ ከእዛ ድፍት ካሉበት ላይ እንዲነሱ አድርጋ እሷን በተረዋ ጉልበታቸውን ስማ እየቀርታ ጠይቃለች። አሲርም የኔ አባት እርሶ ነው በማለት ሀናና አሲርም አባታቸውን ኖላዊን ሆስፒታል እየተንከባከቡ ይገኛሉ። በቀጣዩ ክፍል ኖላዊ እድነው በሰላም ወደ ቤታቸው እንደሚመለሱ ተስፋ እናደርጋለን። ወይዘሮ ባዩሽ ተንኮለኛ ለወይዘሮ ሜላትስ የደገሰችላት ድግስ ምን ይሆን? አንድም ነገር የማትደብቃትና የማትሸሽጋት መሆኗ ጠንቅቃ ስለምታውቅ አሁንም በሷ ቅናት የምትንጨረጨርና በሷ እድገትና ለውጥ የምትቀና መጥፎ ጓደኛ ናት። አሁንም በጓደኛዋ ላይ የእሷን ውድቀትና ዝቅታ፣ እንዲሁም ደግሞ ያን የዲኤንኤ ምርመራ ውጤቱን ምን አድርጋ ልታስቀይረውና አሁንም እናትና ልጆችን ልታራርቅ እንደገና ወይዘሮ ሜላትም እንድታለቅስና እንድትጸጸት ልታደርግ ይሆን? መቼም ወይዘሮ ባዩሽ ተንኮል አያልቅባት። ያንን በቀጣይ ክፍል የምናየው ይሆናል። ቤተሰብ በያላችሁበት ሰላም ሆኖ ለዚህ ዩቱብ ቻናል አዲስ የሆናችሁ ቤተሰብ እየሆናችሁ በያላችሁበት ሰላም ሆኖ ባይ ባይ ቤተሰብ።